በቃለት በስተ መጨረሻ ዝና በመድብል እጅ ገባ። መድብል ጀግናው አምቦረደደው። ትሰማኛለህ ዝና? አሁን እያንዳንዱ ነገር ትናገራታለህ። ብሩክ የት ነው ያለው? ወንድሜ የት ነው ያለው ነው የምልህ። ካልሆነ ግን እገልሃለሁ እያለ በጥፊ እንዲሁም በቦክስ እንደፈለገ አሰቃየው። ዝና ዝና ለካስ ብቻውን ሲሆን ነው እንጂ የሚጎራው ሰው ላይ ሲሆን እጅጉን ፈሪና እንዲሁም በጣም በጣም ተንቀዠቀዠ። ማህሌት ማህሌት፣ በስተ መጨረሻ አሁንም ስቃዩዋ እንደቀጠለ ይገኛል። ታይልቅስ ብሩክ ያለበትን ተናገሪ እያለ መድብል ቢለምናትም እንኳ በፍጹም ልትናገር ፍቃደኛ አይደለችም። ከቅድስቴ ጋር እጅጉን በከባዱ እየተጣሉ ይገኛሉ። አታ ለመድብል ዝናን አሳልፋ ሰጠችው። ብዙ ብር እሰጥሻለሁኝ፣ ነገር ግን አንቺ ዝናን የግድ መስጠት አለብሽ። እንዴ እንዴት አድርጌ መድብል፣ በጣም ኃይለኛ፣ እሱ እኮ ኩንታል በለው እንዴት አድርጌ ነው ታዲያ ይህን ሰውዬ መርዤ ላንተ የማመጣልህ? ብላ ግግም አለች መድብል። የኔ ጥቁር አዝሙድ ምን እየሆንሽ ነው? አንቺ እኮ ከዚህ በላይ ለእኔ ልታደርግልኝ ይገባል። እንደውስ ለወደፊት እኮ ምናልባት ልጅ ወልደን ጥሩ ቤተሰብ እንመሰረት ይሆናል። ደግሞ ታውቂያለሽ፣ በጣም ቆንጅየነሽ እያለ ሰመጥ መጥ ሲያደጋት ኤፍራታዬ ተስማማች። ዝና ዝና እቀጠረችበት ቦታ መጣና እኔ ምልሽ ቆይ፣ እናንተ ሁለት ልጆች ግን እንዴት ነው ይህን ይህን ሆቴል እምታገኙት ምን ማለት ነው? ማለቴ በጣም ይገርማል። እልቅንስ አሁን የሆነ ነገር ጋብዘኝ። ቆይ እንደዚህ አጠርፍሽ የጠራሽኝ ለምንድን ነው? ኤፍራታ ተናገሪ። ማህሌት ያለችበት ታወቀ እንዴ? እረ አልታወቀም። ነገር ግን ስለ ማህሌት የሆነ መረጃ ስላለኝ እሱ ልሰ ልነግርህ ብዬ ነው። ግን ከዛ በፊት የሆነ ምግብት ጋብዘኝ። ደስ ይለኛል። እርቦኛል። ውይ ውይ፣ እናንተ ልጆች፣ በቃ ሁለታችሁም ከወዳችሁ ውጭ ለሌላ ለምንም አታስቡም አይደል? እንዴት ታዲያ ለማን እንሰብ መቼስ የሰው ልጅ ካልበላ አይንቀሳቀስ፣ ካልበላ አይሰራ። ታዲያ እንዴት አድርገን ነው? አረ ተው ዝና ተው። እሺ እኔ እምልሽ ግን ይሄ ቤት ምግባቸው በጣም ጥሩ ነው። እኔ እንጃ ሲመስለኝ፣ ግን ስፔሻል ምግብ ብታዝ ጥሩ ነው። ጭራሽ ስፔሻል እያለ ጨሰ። እንግዲህ ዝና በስተመጨረሻ መጨረሻ ምግቡን አዘዘና አይጣፍጥም ያለው ሰው በሙሉ ጥርግ እያደረገ መብላቱን ጀመረ። ቀጠለ መብራቱን ኤፍራታ ኤፍራታ እኔ ፍራታ እኔ እምልሽ ንገርኛ፣ ታዲያ ምንድ ነው እንደዚህ እያደረግሽ ሽ ያለሽው? ማለቴ ነይ እነግርሻለሁ ምናምን ብለኸኝ ነይ እነግርሻለሁ እነግርሃለሁ አልሽ። ቅድስቴ ቅድስቴና ማህሌት እኔ እምልሽ ቆይ ግን ለምንድ ነው አንቺ ሴትዮ የማትለቅኝ? ብላ ስትላት፣ እንዴ እኔ ምን አገባኝና ነው የምለቅሽ ኧረ ተይ እትዬ ተይ እትዬ አባትሽ እጥፋና እትዬ እንድትይኝ አልፈልግም ከዚህ በኋላ እና ታዲያ ምን ልበልሽ በስሜ ጥሪኝ እሺ እኔ እምልሽ ቆይ ምግብ ትበያለሽ ወይስ ይቅርብሽ እንዴ አልበላም ነው የምልሽ ምናልባት እኮ መርዝታ በይኝ ይሆናል አየትዬ እትዬ አትበይኝ አይደል እንደ እምልሽ ማለቴ ማህሌት ቆይ አንቺ ግን ሁሉም እንዳንቺ ክፋተኛ ነው እንደሚመስልሽ? እኔ ምንም ነገር አላደረኩሽም። ሲቀጥል ደግሞ ምንም አላደርግሽም። ምክንያቱም አንቺ ኮ አደራችን ነው። ሰላም ውድና የተከበራችሁ የትርሲት ስንደቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላምና ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝና ስለ ብሩክ ምን አለ? ዝና ስለ ብሩክ በጣም ከባድ ችግር ውስጥ እንደገባና በሕይወትም መውጣት እንደማይችል ለመድብል ሲናገር መድብል እጅጉን ተበሳጨ። ግር ኩኝ እኮ ትንሽ እስኪ ባክ ነፈስ ስጠኝ እንዴ አሁን እሳ በዛኸው ተሰማኛለህ እኔ ብሩክ ያለበትን ሁኔታ ካላወቅኩኝ በፍጹም መረጋጋት አልችልም። እና ኢፍራታና ማለና አሳልፋ የሰጠችኝ አይ በፍጹም ታውቃለህ፣ ኢፍራታ ራሱ እዛ ናት። እኛ ከሆቴሎቹ ጋር ተነጋግረን ምግቡ ውስጥ መድኃኒት እንዲያደርጉ አድርገን ነው። ስለዚህ እሷ ያለችው እዛኛው ክፍል ነው እንጂ፣ ትሰማኛለህ? መቼስ እሷን አምኜ ኢፍራታን አምኜ ላንተ አሳልፌ እንደማልሰጣት ታውቃለች። ስለዚህ ወንድና ሴት አንድ ክፍል ከሚሆን ይልቁንስ ኡንስ እሷን ለብቻ አንተን ለብቻ ብጠይቅ ይሻላል። ማህሌትን ታዲያ የት ነው ያደረግካት? ብሎ መድብል ጠየቀው። ትሰማኛለህ፣ መድብል እንደውም ሲመስለኝ ልክ እንደኔ ማህሌትንም እናንተ ያገታችኋት ይመስለኛል። እኔ አላገትኳትም። በግታትም እንኳ የብሩክን ትክክለኛ ያለበትን ካላወጣች በስተቀር በፍጹም እንደማለቃት ማወቅ አለብህ። አንተም ቢሆን ንብረትህና ያለህ መኪና ከሚወረስ እውነቱን ተናገር ስለ ብሩክ ብሎ አፋት